ቁጥሮቹ ቀልብን ይገፋሉ። በእርግጥም የአገር ሕዝብ ድህነቱ እያሻቀበ ነው የሚል መረጃ በቁጥር ተለክቶ ሲወጣ አንገትን ያስደፋል። ለአንድ በአገሩ ለሚቆጭ ዜጋ የአገር ህዝብ የድህነት ምጣኔ በጥቂት ዓመታት ውስጥ ከ33 በመቶ ወደ 43 በመቶ አደገ፣ ወደ ድህነት የሚገቡ የቀድሞ መካከለኛ ገቢ ነዋሪዎች በ10 በመቶ በ10 ሚሊዮኖች ሆኑ የሚል ዜና መስማት ጎምዛዛ ነው። እንዳም ሆኖ እነዚህን መዘገብ በብልጽግናም ማለም ኔጌቲቭ ኤነርጂን ማሰራጨት ነው። በአገዛዙ ምዕመናን ዘንድ ደግሞ በአብይ መቅናት ነው። በአንድ ሚሊዮኖችን እየገደሉ ባሉ ፈርሜ በድሮን ሕፃናትን እገድላለሁ ሚሉ፣ ልማት አስቁመው፣ እናቶችን በሚያፈናቅሉ ሚሊዮኖችን በአንድ ሌሊት በሚያደህዩ አገራቸውን እያቆረቆዙ በቀጠሉ ጠቅላይ ሚኒስትር እንዴት ይቀናል ተብለው ቢጠየቁ የሚመልሱት አይታወቅም። እንዲያም ሆኖ ቁጥሮቹ ቅናተኛ የጻፋቸው ሳይሆኑ እናት የተባለለት መስሪያ ቤት ይፋ ያደረጋቸው ናቸው። እናም የአህመድ ሺዴ ቢሮ ያወጣቸው አይደሉምና አይቀጥፉም የኢዮብ ተካልኝ ድርሰቶች አይደሉምና ፈጠራ መሆን አይችሉም። እነዚህን አህዞች ተንትኖና ዝርዝሮ ያቀረባቸው ዓለም ባንክ ባይሆን ኖሮ ኔጌቲቭ ኢነርጂ ሊያሰራጩብን የሚለው ጩኸት ከአራት ኪሎ ቤተ መንግስት ይሰራጭ ነበር። በነገራችን ላይ የአገዛዙ ሹማምንት በተለይም ጥቂት አውራዎች ቅልጥ ባለ ድህነት ውስጥ እያንሰራራን ነው፣ የመከናወን ዘመን ሆኖልናል፣ የመገለጥ ዘመን ሆኖልናል ወዘተ ሲሉ እልም ባለ ጦርነትም ውስጥ የተድላና ፍስሐ ህይወት ላይነን እያሉ ሲናገሩ ተአምር እየ የሰራን ስለመሆኑ ዓለም መሰከረልን ብለው ሲቀጥፉ መሰረታዊ ምንጫቸው የብልጽግና ወንጌል ነው። ይህንን ራሳቸው ጠቅላይ ሚኒስትሩ የተናገሩትንና ልብ ያልተባለውን ቃላቸውን ዋቢ አድርገን ለመጀመሪያ ጊዜ ወደ እናንተ እናደርሰዋለን። ከዚሁ ጋር የሚያያዝ አንድ ታሪክ በ2011 ነሐሴ 22 በኢዮብ ተካልኝ በኢንተርኮንቲኔንታል ሆቴል ተፈጽሟል። በለመደ የብልጽግና ወንጌል አንደበታቸው የውጭ አገር ሰዎችን አስቀምጠው የተናገሩት አስከፊ ንግግር እስከ ዛሬ መዘዙ አለ፣ እንነግራችኋለን። አሁናዊውን የኢትዮጵያን ድህነት የብልጽግና ወንጌላውያን በቅጥፈትና በተቀነጫጨቡ መንፈሳዊ መፈክሮች የሸሸጉትን ድቀት በዝርዝር ለመመልከት ደግሞም የአገሪቱ የቁልቁለት ጉዞ ለሚያሳስባቸውና መፍትሄ ፍለጋ ለሚኳትኑ ሁሉ ግብአት ይሆን ዘንድ ሰሞኑን የዓለም ባንክ ያወጣውን ሪፖርት በዝርዝር እንቃኘዋለን። በመቀጠልም ወደ ዋሽንግተን የሄዱት መንገደኞችንና ዓላማቸውን ዳሰን ደላሎቹን እንነግራችኋለን። ብድር ለመክፈል በብድር ገንዘብ በብዙ ሚሊዮን ዶላር የተቀጠሩትን ሎቢስቶችና ደላሎች በስም ጠቅሰን እንገልጽላችኋለን። እንዲያም ሆኖ ገንዘብ ወጥቶባቸው የተሰማሩት ደላሎችና ሎቢስቶቹ እነ አህመድ ሺዴን አልተከላከሏቸውም። ኢትዮጵያንም ወደ ክስ ከመውሰድ የሚያተርፏት አይመስሉም። እዚህ ጋር ትናንት ሮይተርስ ያጋለጠው አሳሳቢ መረጃና በአገር ውስጥ ሚዲያዎች ያልተዘገበ ልብ ያልተባለ አጀንዳ ይነሳል። እነዚህን ሁሉ ለመከታተል ያመቻችሁ ዘንድ ቀለል ያለውን አቀራረብ ለመከተል ሞክረናል። አብራችሁን ቆዩም። እናትዬ ተብሎ በብልጽግናዎች አለቃ የተዘመረለት የዓለም ባንክ በዚህ በምስሉ ላይ ያወጣው ሪፖርት ሲጀምር እንዲህ ይላል። ኢትዮጵያ ከ20 ዓመታት በላይ ድህነትን በወሳኝነት እየቀነሰች የተጓዘች አገር ነበረች። ከቅርብ ዓመታት ወዲህ ግን መኖር የከበደባት ሆናለች። ኮሮና፣ የትግራይ ጦርነት፣ የአገራ ኢኮኖሚ እድገቱ ማሽቆልቆል፣ የዋጋ ግሽበት ደግሞ የኢትዮጵያን ህይወት ያከበዱ ነገሮች ናቸው። ይህንን በቁጥርና እናስቀምጠው በ2009 ዓም በቀን ከ3 ዶላር በታች የሚያገኙት ኢትዮጵያውያን 33 ፐርሰንት ነበሩ። በ2013 ግን በቀን 3 ዶላር በታች የሚያገኙ ዜጎች ቁጥር 43 ፐርሰንት ደረሰ። እነዚህ ድሃዎች ቁጥራቸው ባለፉት ዓመታት እንደገና እየጨመረ ሄዷል። ይህ በገጠር የተባባሰ በከተማም የከፋ ድህነት ነው። በ2013 ዓ ም 86 በመቶ የሚሆነው የገጠር ኢትዮጵያዊ የአንደኛ ደረጃ ትምህርቱንም ሳያጠናቅቅ ቀርቷል። ግማሽ በሚሆነው የገጠሪቱ ኢትዮጵያ ቤተሰብ ውስጥ ቢያንስ አንድ ሕፃን በተመጣጠነ የምግብ እጦት ምክንያት ቀንጭሮ ይገኛል። እንዲህ እያለ የሚቀጥለው የዓለም ባንክ ነው። በኢትዮጵያ ገጠሮች ውስጥ ከሚኖረውና ግማሽ ከሚሆነው ሕዝብ ውስጥ ቢያንስ በአንድ ቤተሰብ አንድ ሕፃን በምግብ እጦት የመቀንጨር ችግር ውስጥ ወድቋል የሚል መረጃ መውጣቱን የሰሙ የሚመስሉት የአገሪቱ ገዢዎች ግን እንዲህ ላለው የምግብ ችግር ተጠያቂው ራሱ ሕዝቡ ነው ባይ ናቸው። ለምን ማርና እንቁላል አይበላም ይላሉ።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 ጎምዛዝ ዘሐዞችን ይደረድራል። ከገቢ አንጻር ነገሩን ሲያሰላው ደግሞ በኢትዮጵያ የድሃ ድሃ የሚባሉት ዜጎች ቁጥር 40.5 ሚሊዮን ሲሆን ከድህነት ወለል በታች ማለትም በቀን ከ3 ዶላር ያነሰ ገቢ ያላቸው 47.2 ሚሊዮን ህዝብ ነው ይላል። በድምሩ 87 ሚሊዮን ህዝብ በአገሪቱ ውስጥ በድህነት ውስጥ ይማቀቃል የሚለው ይኸው መረጃ በብልጽግና የአገዛዝ ዘመን ከመካከለኛ ገቢ ወደ ድህነት የተቀየሩት ዜጎች ቁጥር ከ10 በመቶ በላይ መሆኑን ይጠቁማል። በሌላ አገላለጽ ይህ መንግስት ወደ ስልጣን ሲመጣ መካከለኛ ገቢ የነበረው አንድ ዜጋ አሁን ብጥስ ያለ ድሃ ሆነዋል ማለት ነው። ነገሩን በከተማና ገጠር አድርጎ ደግሞ በዚህ በምስሉ ላይ እንደሚታየው ይከፋፍለዋል። በከተማ 15 በመቶ በገጠር ደግሞ 45 በመቶ የሚሆነው ህዝብ ድሃ ነው። በገጠር ቢያንስ አንድ ቤተሰብ ውስጥ አንድ ዕድሜው ለትምህርት የደረሰ ህፃን ከትምህርት ገበታ ውጭ ተደርጓል። ይህም 38.6 የሚሆነው የገጠር ህፃን ትምህርት አያገኝም ማለት ነው። የኤሌክትሪክ አቅርቦት የሚያገኙት ኢትዮጵያውያን 70 በመቶ ሲሆኑ ደረጃውን የጠበቀው ውሃ የማይደርሳቸው ደግሞ 41% ናቸው። እነዚህ አሃዞች ሁሉ በዓለም ባንክ ሰነድ ላይ የተቀመጡ ናቸው። ሟርተኛና መሰል ፍረጃዎችን በመናገር ሊያጣጥሉ የሚሞክሩትና የፈጠሩት ብሎ የሚያባባሱት ድህነት ይህንን ይመስላል። ብልጽግና ድህነትን ሳይሆን ድሃን አምርሮ የሚጸየፍ ለመሆኑ በተደጋጋሚ ተናግሮም ተግብሮም አሳይቷል። ድሃን አልይ ብለው ከቤተ መንግሥት ዙሪያ በአራት ኪሎ ሜትር ርቀት ውስጥ ድሃን መንጥረው ያባረሩት አብይ ድህነት ድህነት አትበሉ ብልጽግና ብልጽግና በሉ ኔጌቲቭ ኢነርጂ አታስለምዱ ከዛሬ ጀምሮ ይህንን አርሙ እያሉ መመሪያ የሰጡት በዚሁ መክኔው ነው ዛሬ ጀምሮ እንድታርሙት የምፈልገው ነገር የእናንተን ማንነት የእናንተን አእምሮ የማትፈልጉት ነገር አታስተምሩት ለምሳሌ ደህነት ደህነት ደህነት አትበሉ ይለማመደውና እንኳን ተግባራችሁ ጭንቅላሳችሁም ድሃ ነው የሚሆነው ደጋግመን ልማት ልማት ብልጽግና ለማለት የሚገባን እንጂ እንዴት የማንፈልገውን ነገር ደጋግመን እንጠራለን አእምሮአችን እንደዛ ኔጌቲቭ ኢነርጂ የምናሰልጥ ነው የምናስተምረው ከሆነ ከውስጡ ፖዚቲቭ ነገር ሊወጣ አይችልም። እንዲህ ያለው ስብከት በጎ ተመኝ በጎ እንድታገኝ የሚለው አገላለጽ ከብልጽግና ወንጌል የሚቀዳ ነው። የፍሎሪዳ ዩኒቨርሲቲው ተመራማሪ ሙሉ ብርሃን ባለኸኝ ዘ ፖለቲክስ ኤንድ ፕሮብለምስ ኦፍ ፕሮስፐሪቲ ፓርቲ ጎስፕል በሚል ርዕስ ያስነበቡት ትንታኔ የብልጽግና ወንጌል ገለባና እርባና ቢስ አመክንዮ ይህንን እንደሚመስል ሲያስረዱ እንዲህ ይላሉ። የብልጽግና ወንጌል አስተምህሮ ተመኝ ታገኛለህ የሚል ነው። እንዴት፣ መቼ፣ በምን መንገድ የሚሉ ጥያቄዎችን አትጠይቅ፣ ግን ዝም ብለህ ተመኝ አምላክ ሀብትና ስኬትን ያጎናጽፋል በማለት የሚሰብክ ነው። የአብይ የአገር መምራት ስልትም ከዚሁ የተቀዳ ነው። ኢትዮጵያውያን በከፋ የዕለት ተዕለት ሕይወት ውስጥ ቢሆኑም እመነኝ ትቀየራለህ ሲሉ እንሰማችኋለን። መነኝ ነገሮች ሁሉ መልካም ይሆናሉ ሲሉም እናዳምጣቸዋለን። እንዲህ ያለ የተስፋ ቃል ሲመግቡ እንጂ ችግሮችን ፊት ለፊት ሲጋፈጡ አናገኛቸውም። ይህ የብልጽግና ወንጌል ምዕመናን ሰባኪዎች መገለጫ ነው። ዋናውን ችግር መፍታት አይችሉም። ግን ለሰማያዊ አምላክ ሰጥተው ተመኝ ታገኛለህ ይላሉ በማለት ሰፋ አድርገው ይተነትኑታል። እንዲህ ያለው ትርጓሜ አብይና ብልጽግናዎች ድሃን የሚጠሉበትን ስለ ድህነት መናገር ኔጌቲቭ ኢነርጂ ማሰራጨት ነውና ብልጽግና ብልጽግና በሉ የሚሉበትን ምክንያት ለመረዳት ያስችላል። ከተጨባጭና እውነተኛ ነጥቦች ይልቅ የተንሳፈፉ፣ የማይዳሰሱ የአዲስ አበባ አነቃቂ ንግግር አድራጊዎች እንደሚናገሩት ያለ እመኑኝ፣ እንበለጽጋለን፣ ድሃ ብትሆነም ሀብታም ነኝ ብለህ እመን የሚለው ብልጽግናዊ ፖሊሲ ዓለም አቀፍ መልክ ሲኖረው ምንጣጣ እንደሚያመጣ በ2011 ነሐሴ 22 በጃፓን ዮኮሃማ ከተማ ቶኪዮ ኢንተርናሽናል ኮንፈረንስ ኦን አፍሪካን ዲቨሎፕመንት ቲካድ ኮንፈረንስ ላይ የተከሰተውን እናስታውስ። በዚያ ስብሰባ ላይ ኢትዮጵያን ወክለው ከተገኙ ሹማምንት መካከል የዛሬው የብሔራዊ ባንክ ገዢ ያኔው የገንዘብ ሚኒስትር ዶክተር ኢዮብ ተካልኝ ይገኙበት ነበር። ከዋናው ስብሰባ ጎን ለጎን የጃፓን ባለሀብቶችን በኢንተርኮንቲኔንታል ሆቴል ሰብስበው ጃፓናውያን ነጋዴዎች ወደ ኢትዮጵያ ሄደው ኢንቨስት እንዳደርጉ የሚጋብዝ ሪፖርት አቀረቡ። በዚህ ጊዜ ባለሀብቶቹ ኢትዮጵያ ውስጥ የውጭ ምንዛሬ እጥረት አለ፣ ያገኘነውን ትርፍ እንኳን ከሀገር ለማውጣት አስቸጋሪ ነው፣ በመሆኑም ኢትዮጵያ ውስጥ መጥተን ኢንቨስት ለማድረግ ያቅተናል፣ ወዘተ እያሉ ዋናው ሳንካ የውጭ ገንዘብ እጥረት መሆኑን አነሱ። በዚህ ጊዜ እዮብ ተካልኝ የውጭ ምንዛሬ እጥረታችንን በሶስት ዓመት ውስጥ እንቀርፈዋለን ብለው ድንገተኛ ምላሽ ሰጡ። እንዴት እንደሚሳካ እንዴት እንደሚቀርፉት ግን ማብራራት አልቻሉም። ተመኝ ታገኛለህ በሚለው ብልጽግናዊ ወንጌል ጃፓን ድረስ ሄደው በሶስት ዓመት ውስጥ ያልቃል አሉ። በዚህ ጊዜ የጃፓን ባለሀብቶች አሁን ይበልጥ እምነታችን ተሸረሸረ፣ እንዲህ ያለ ደመነፍሳዊ መንግሥት መኖሩን ልባላልንም ነበር በማለት ለሉካም ቡድኑ አባላት መናገር የማይፈሩት ጉዳይ ሆነ ይላሉ በወቅቱ ከነበሩ ተሳታፊዎች አንዱ። ይህንን አይነት ብልጽግናዊ ምላሽ የሚሰጡት ኢዮብ ተካልኝ ሰሞኑን አሜሪካ ናቸው። ከአህመድ ሺዴ ጋርና ከተክለወልድ አጥናፉ ጋር ከሶስት ሳምንት በፊት ደግሞ ቻይና ነበሩ። የቤጂንጉ ክራሞታቸው ያልተሳካ ነበር። አሰቃቂውና አስፈሪው ሪፖርት በተሰማበት ማግስት ደግሞ ወደ አሜሪካ በረዋል። ኢትዮጵያ ብድሯን መክፈል የተሳናት ሀገር ሆና ተመዘገበች የሚለው ዜና ከተዘገበ ይህም በየአራት ወሩ እየተነገረ ሁለት ዓመት ሊሆነው ነው። የኢትዮጵያ ወጣቶች የሥራ ዕድል የሚያገኙባቸውን የኢንዱስትሪ ፓርኮች ለመገንባት ተብሎ የመጣውን ገንዘብ ለጦር መሳሪያ መሸመቻና ወታደር ማሰልጠኛ ያደረገው ብልጽግና አገሪቱን ወደ ፍርድ ቤት እንድትሄድ የሚያደርግ አፋፍ ላይ እንዳደረሳት አሁን ተረጋግጧል። ኢትዮጵያ ቅልጥ ያለ ኪሳራ ውስጥ የገባችው ደግሞ በአንድ ቢሊዮን ዶላር ምክንያት ነው። ይህንን አንድ ቢሊዮን ዶላር ከተለያዩ የግል አበዳሪዎች የተቀበለችው ኢትዮጵያ እዳዋን በየአራት ወሩ የመክፈል ግዴታ ነበረባት። ክፍያው ወለዱንም ያካትታል። ይሁን እንጂ በ2016 ታህሳስ ላይ የምትከፍለው የሌላት ሆና ተመዘገበች። ከዚያን ጊዜ ወዲህም መክፈል የሚጠበቅባት ወለድ ብቻ መቶ ሚሊዮን ደረሰ። የመክፈያ ጊዜውን በብዙ ልመና እስከ ባለፈው ሰኔ እንዲራዘም አስደርገው የነበሩት እነዮብ አሁንም ታንክና ድሮን መግዛታቸውን አላቆሙምና እዳውን መክፈል አልጀመሩም። እናም እንደገና ራዝሙልን የሚል ድርድር ለማድረግ ከሶስት ሳምንት በፊት ወደ ቻይና መጓዛቸውን መዘገባችን አይዘነጋም። ይህንን አንድ ቢሊዮን ዶላር ያበደሩት አካላት በዋናነት ግለሰቦችና የተለያዩ አካላት ናቸው። እነዚህ አበዳሪዎች አንድ ኮሚቴ ወክለው ከኢትዮጵያ ጋር ሲደራደሩ ከርመው በመጨረሻ ባለመግባባት መጠናነቀቁን ትናንት ዓለም አቀፍ መገናኛ ብዙሃን አጋልጠዋል። ሮይተርስ እና ብሉምበርግ ያወጡትን መረጃ መካድ ያልቻለው ገንዘብ ሚኒስቴርም እየተሽኮረመመም ቢሆን ድርድሩ እንዳልቀን ነው አምኗል። እመን ታገኛለህ የሚል የብልጽግና ወንጌል በፈረንጅና አበዳሪ ፊት አይሰራምና በድርድሩ ላይ ማሳመን ባለመቻላቸው ወደ ክስ የሚያምሩበትን ጣጣ ፈጥረው መመለሳቸውን የውጭዎቹ ሚዲያዎች ዘገባ ያስረዳል። የድርድሩን ነጥቦችና ያላግባቧቸውን ጉዳዮች በቀላሉና በጥቂቱ ለማስቀመጥ እንሞክር። ብልጽግናዎች ያቀረቡት የድርድር ሐሳብ 200 ሚሊዮኑን አሁን እንክፈላችሁ፣ 850 ሚሊዮን ዶላር የሚሆነውን የመክፈያ ጊዜ ወደ 2029 አሸጋሽ ጉልን በሚቀጥሉት አራት ዓመታትም በየሶስት ወሩ 30 ሚሊዮን ዶላር እንክፈል፣ እዚህ ላይ ፐርሰንቴጅ ፊ ወይም የአገልግሎት ወለድ 1.5 ፐርሰንት ይታሰብብን የሚል ነበር። አበዳሪዎቹ በበኩላቸው የመክፈያ ጊዜውን ወደ 2029 ለማሸጋገር ተስማምተው የአይምኤፍን ትንበያ መነሻ ያደረጉ ጠንካራ ቅድመ ሁኔታዎችን አስቀመጡ። ይኸውም አይምኤፍ በሚቀጥሉት ተከታታይ ዓመታት የኤክስፖርት ምርታችሁ እስከ 400 ሚሊዮን ዶላር ጭማሪ እንደሚያደርግ ተንብዮአል። እናም ከዚህ ውስጥ 180 ሚሊዮኑን በአንድ ዓመት ብቻ ልትከፍሉን ይገባል። ለዚህም የአገልግሎት ወለዱ ወይም ፐርሰንቴጅ ፊ 4.75 በመቶ ይሆናል አሉ። ሆኖም እነዚህ የተራራቁ ሐሳቦች ሊጣጣሙም ሊቀራረቡም አልቻሉም። ኢትዮጵያ አሁን ብቻ ሳይሆን ነገም ብድሯን መክፈል እንደማትችል የተረዱት አበዳሪዎቹ አቋማቸውን ሊያሻሽሉት አልወደዱም። ዓለም እየመሰከረልን ነው፣ ይህንን እድገት ከየት አምጥታችሁ ተመነደጋችሁ እያለ እየተገረመብን ነው የሚሉት የብልጽግና ወንጌል ምዕመናን የሚመሯት ኢትዮጵያ ጥልቅ ሕመም ውስጥ መሆኗን የተገነዘቡት አበዳሪዎቹ አሁኑኑ ካልተከፈለን ወይም ከምታገኙት አብዛኛውን መክፈል ካልጀመራችሁ ብለው አንቀው ይዘዋል። ይህንን ጉዳይ ከአንድ ብዙ ገንዘብ ተበድሮ በአልጋ ላይ ከዋለ ተማሚ ጋር የሚያነጻጽሩት አንድ አስተያየት ሰጪ የኢትዮጵያና የአበዳሪዎቿን ወቅታዊ ሁኔታ ሲገልጹት አንድ እንደማይድን የተረጋገጠ ሕመምተኛ ብዙ ገንዘብ ተበድሮ አልጋ ላይ ቢውል ሳይሞት ያለውን አስከፍሎ ገንዘቡን ለማስመለስ እንደሚጣጣር አበዳሪ ያለነው ነው ይሉታል የአበዳሪዎቹን ሁኔታ። የብልጽግና ወንጌል ሰባኪዎች ግን ሌላ ዓለም ውስጥ ናቸው። የኢትዮጵያ ብልጽግና አይቀሬ ነው። ኢትዮጵያ ለመላው አፍሪካውያን ለመላው አፍሪካውያን የብልጽግና ተምሳሌት ትሆናለች። በየት በኩል ከወናችሁት፣ እንዴት አሳካችሁት? እባካችሁን እርዱን ትባላለች። የኢትዮጵያን ብልጽግና መጠራጠር አያስፈልግም። እንዴት ትበለጽጋለች የሚለውን አብረን እናያለን፣ ግን ትበለጽጋለች። እንዲህ ያሉ የተመኝ ታገኛለህ ሰባኪያን የሚመሯት ኢትዮጵያ ብድር መክፈል አለመቻሏ የዓለም ዜና ሆኗል። ይህ ዜና ከወጣ በኋላም በዓለም ገበያ ላይ የሚሸጠው የኢትዮጵያ ቦንድ በአንድ ሳንቲም ቅናሽ አሳይቷል። ይህም የብልጽግና መንግስት በ2013 በትግራይ ጦርነት በከፈተ ጊዜ ካሳየው ቅናሽ ወዲህ ትልቁ ማሽቆልቆል ነው ብሏል ብሉምበርግ። የዩሮ ቦንድ አበዳሪዎቹ እንዲህ ባለ ቁልቁለት ላይ ባለችው ኢትዮጵያ እምነት ኖሯቸው ትከፍላናለችና ያለአንዳች ቅድመ ሁኔታ እንደገና እናራዝምላት የሚል አቋም ሊይዙ አልወደዱም። ወለዱን ጨምረው የክፍያ መጠኑንም አብዝተው ቀርበዋል። ይህንን ሐሳብ ይዘው የሚሟገት ሁለት ስመጥር የሕግና የፋይናንስ ተቋምም ቀጥረዋል። እነዚህም ዌል ጎሽታል ኤንድ ማንጂስ የተሰኘው መቀመጫውን ለንደን እና አሜሪካ ያደረገው የሕግ ኩባንያ፣ ሁለተኛውም አንኩራ ሶርቫይን አድቫይዘርስ የተሰኘው የፋይናንስ ድርጅት ናቸው። ኢትዮጵያ ደግሞ በተበደረችው ገንዘብ ሎቢስቶችን ቀጥራ ስለተበደረችው ገንዘብ የምትከራከር ሆና ቀርባለች። የኢትዮጵያ ተደራዳሪዎችም መቀመጫውን ኒውዮርክ ያደረገው ዋይት ኤንድ ኬዝ የተሰኘው የሕግ ድርጅትና በአሜሪካና በአውሮፓ የፋይናንስ ስራዎችን በማማከር እንዲሁም በማስተዳደር የሚታወቀው ላዛርድ የተሰኘው ኩባንያ ናቸው። እነዚህ እንደ ሎቢስትም እንደ ደላላም እንደ ተደራዳሪም ሆነው የሚሰሩትን ኩባንያዎች የሚያዙትና የሚመሩት እነዮብ ተካልኝና አህመድ ሺዴ ናቸው። እናም አላሳመኑም። አበዳሪዎቹም ኢትዮጵያ ብድሯን የመክፈል ተስፋ የሌላት በመሆኗ ወደ ክስ ሊያመሩ እንደሚችሉና የህግ አማራጮችን ወደ ማጤን እየገቡ መሆናቸውን በዚህ በምስሉ ላይ የሚታየው የሮይተርስ ዘገባ ያሳያል። አንድ አበዳሪ አንድን አገር የማትከፍለኝ ከሆነ ወደ ፍርድ ቤት ወስደሃለሁ ማለት ከጀመረ የአገር የቁልቁሎት ጉዞውን ተያይዞታል ማለት ነው የሚሉ አንድ የፋይናንስ ባለሙያ እነዚህ አበዳሪዎች ክስ ከመሰረቱና ካስፈረዱ የኢትዮጵያ አየር መንገድ አውሮፕላኖች በያረፉበት ኤርፖርት፣ መርከቦችን በየባህር ዳርቻው እንዲታገዱ ሊደረግ ይችላል በማለት ስጋታቸውን ይገልጻሉ። የብልጽግና ወንጌል ምዕመናን ግን ከስብከታቸው ጋር ናቸው። የመከናወን ዘመን ሆኖልናል እያሉ እየሰበኩ መልካሙን ሁሉ በመመኘት በዚሁ እንሰናበታለን።